በበርካታ የመገናኛ ብዙሃን ተሞልታለች። እውነታዎች የሚታዩትም ሆነ የሚመዘኑት በተሰራጩ መረጃዎች ላይ በመመስረት ነው። በፕላኔታችን ውስጥ የሚኖረው ሰው የሚገነባው የዓለም ምስልም በዚሁ የተቃኘ ነው። በመገናኛ ብዙሃን ውስጥ የተደበቀ ሪዮት ዓለም አለ። ያንን አነፍንፎ ማውጣትና ማሳየት አልፎም መሞገት ደግሞ የመገናኛ ብዙሃን ተቀዳሚ ተግባር ነው። የመገናኛ ብዙሃን መረጃን ማድረስ አሊያም እውነታውን ከማሳየት ባለፈ የስልጣን ብሎም የሀያልነት ማሳያም ጭምር ሆነው ያገለግላሉ። ለዚህም ነው መገናኛ ብዙሃን የሀገራትን ገጽታ ለመገንባት ሚናቸው የጎላ እንደሆነ የሚገለጸው። ሀገራት በዓለም አቀፉ ማህበረሰብ ዘንድ በበጎ እንዲሳሉ የመገናኛ ብዙሃኖቻቸውን ይጠቀማሉ። አለፈ ሲልም በተደራሽነት ዓለም አቀፍ የተባሉ ትላልቅ የመገናኛ ብዙሃን አማራጮችን ይጠቀማሉ። ኢትዮጵያም ፖለቲካዊ አቋሟን ለማንጸባረቅ ከሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለማጠናከር ብሎም ታሪኳን ከባህልና እሴቷ ጋር ያጣመሩ ይዘቶቿን የተለያዩ አማራጮችን ተጠቅማ ለዓለም አቀፉ ማህበረሰብ ታደርሳለች። የአፍሪካ ኤዲቶሪያል ማዕከሉን ኢትዮጵያ ላይ ማድረግን የመረጠው የሩሲያው ስፑትኒክ የሬዲዮና የዜና አገልግሎት ደግሞ ሌላኛው አማራጭ ሆኖ ቀርቧል። በሩሲያ መንግስት የሚመራው ሩሲያ ሴጎድኒያ ሚዲያ ግሩፕ ዋና ዳይሬክተር ዲሚትሪ ኬስሌቭ ስፑትኒክ አዳዲስ አሰራሮችን ይዞ መምጣቱን ያነሳሉ። አዲስ አሰራር ነው ይዘን የመጣ ነው። ይህ ማለት ዘጋቢዎች ወደ ዋናው ማዕከል ዜና እንዲልኩ ማድረግ ብቻ አይደለም፣ ይልቅ በቢሮችን ከ10 እስከ 12 የሚደርሱ የሀገር ውስጥ ጋዜጠኞችን ይዘን የኤዲቶሪያል ማዕከል ነው እየከፈትን ያለ ነው። በዚህ ሂደት ውስጥ ያለን ሁሉ አቅም በመጠቀም በተለይ ከምዕራቡ ዓለም ከሚተላለፉ ስርጭቶች ባለፈ ውጤታማ አማራጭ ለመሆንና ኢትዮጵያ ገለልተኛና ከወገንተኝነት ነጻ የሆኑ ዜናዎችን እንድታገኝ ማድረግን ያለመ ነው። ሞስኮ የሚገኘው ስፑትኒክ የሬዲዮና ዜና አገልግሎት የሬዲዮ ምክትል ዋና አዘጋጅ የሆኑት ኦልጋ ሌሴጉር ይህንኑ ሀሳብ ያጠናክራሉ። ዋነኛ ፍላጎታችን ባሉን ቅርንጫፍ ቢሮዎች ሁሉ ለዓለም አቀፉ ማህበረሰብ አማራጭ የዜና ምንጭ መሆን ነው። አድማጭ ተመልካቹ መረጃውን ካገኘ በኋላ የትኛው እውነተኛ የትኛው ሐሰተኛ መረጃ እንደሆነ የመለየቱና ምን ማሰብ እንደሚኖርበት የመወሰኑ ሚና የእርሱ ይሆናል። ስለ አፍሪካ ዓለም አቀፉ ማህበረሰብ ከሚነገረው መረጃ ባለፈም የተደበቁ እውነቶችን ማንሳት ቅድሚያ የምንሰጠው ጉዳይ ይሆናል። በተለይ የአፍሪካውያን ድምጽ ጎልቶ እንዲሰማና በትብብር ምን መስራት እንችላለን በሚለው ላይ የጋራ ስትራቴጂ ቀርጸን በትኩረት የምንሰራ ይሆናል። እንደ የስፑትኒክ የአፍሪካ ካንትሪ ዳይሬክተር ቪክቶሪያ ቡዳናቫ ሀሳብ ከሆነ ዓለም ከአንድ ወገን ብቻ በሚተላለፉ መረጃዎች ተውጣለች። በተለይ አፍሪካ የተሳለችበት መንገድም ሆነ ዓለም ላይ እየተከናወነ ስላለው ሁኔታ የሚደርሳት መረጃ እየተገደበ ነው። ስፑትኒክ ደግሞ ስለ አፍሪካ የሚሰራጩ ሀሰተኛ ትርክቶችን ማጥራት ላይ እንደሚሰራ ነው የሚያነሱት። በምዕራባውያኑ መገናኛ ብዙኃን አማራጮች በኩል የሚሰራጩ ትርክቶችን ትክክለኛና በማስረጃ በተረጋገጡ መረጃዎች ለመዋጋት እንፈልጋለን። የተወሰኑ ድምጾች ብቻ የሚሰማበት ሳይሆን ሁሉንም በማከለ መረጃ በዓለም ዙሪያ ምን እየተከናወነ እንዳለ በተለይ ለአፍሪካውያን አድማጭ ተመልካቾቻችን ማድረስ ነው የምንፈልገው። የስፑትኒክ የሬዲዮና ዜና አገልግሎት በኢትዮጵያ ስራ ማስጀመሪያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የኢፌድሪ ፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር እንዳሉት ከሆነ ስፑትኒክ አማራጭ የዜና ምንጭ ከመሆን ባለፈ የኢትዮጵያን እውነታ ለዓለም አቀፉ ማህበረሰብ በማስተዋወቅ ገጽታ ግንባታ ላይ የሚሰሩ ስራዎችን ያግዛል። 127 ዓመታትን የተሻገረውን የኢትዮጵያና ሩሲያ ግንኙነት ለማጠናከርም ቢሆን ሚናው የጎላ እንደሆነ ነው የሚያነሱት። የስፑትኒክ የአፍሪካ ቅርንጫፍ በኢትዮጵያ መከፈት የሁለቱን ሀገራት ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ እድገት ለዓለም አቀፉ ማኅበረሰብ ለማድረስ ብሎም የሀገራቱን የሁለትዮሽ ግንኙነት ይበልጥ ለማጠናከር ከፍተኛ አስተዋጽኦ ይኖረዋል። በዓለም አቀፉ ደረጃ ተቀባይነት ያላቸው መገናኛ ብዙኃን ገጽታ ግንባታ ላይ ሚናቸው የጎላ ነው። በመሆኑም ሕግና ሥርዓትን ተከትሎ በኢትዮጵያ ሥራውን የጀምረው ስፑትኒክ የሬዲዮ እና ዜና አገልግሎት ዲፕሎማሲያዊ ግንኙነትን ከማጠናከር ባለፈ በሕዝቦቻችን መካከል ያለውን የመረጃ ልውውጥ የሚያሳድግ ይሆናል። ስፑትኒክ በኢትዮጵያ በይፋ ስራ መጀመሩን ካበሰሩት መካከል በቅርቡ ለይፋ የስራ ጉብኝት ወደ ኢትዮጵያ የመጡት የሩሲያ ፌዴሬሽን ምክር ቤት አፈ ጉባኤ ቫለንቲና ማትቪዬንኮ ይገኙበታል። እንደ አፈ ጉባኤዋ ቫለንቲና ገለጻ የስፑትኒክ በኢትዮጵያ ስራ መጀመር የሁለቱን ሀገራት የጠበቀ ግንኙነትና ኢትዮጵያ የአፍሪካ ዲፕሎማሲ መቀመጫነቷን የሚያሳይ ነው። ዛሬ ለኛ ልዩ ቀን ነው። የስፑትኒክን የአፍሪካ ማዕከል በአዲስ አበባ ከማስጀመር ባለፈ የሁለቱን ሀገራት ግንኙነትና የሩሲያ አፍሪካ ትብብርን እያጠናከርን ነው። የመረጃ ትብብር ላለንበት አዲስ የዓለም ስርዓት እውነታችንን ለማስረዳት ብሎም በማንኛውም ሁኔታ የአፍሪካን ፍላጎት ከግምት ውስጥ እንዲገባ ወሳኝ ሚና አለው። በተለይ የምዕራብ ዓለም ተጽዕኖ በልዩነት ማን ላይ እንደወደቀ እናውቃለንና ይህንን ለመታገል ብሎም አፍሪካውያን በዓለም ዙሪያ ምን እየተካሄደ እንዳለ ገለልተኛ መረጃ እንዲደርሳቸው እንፈልጋለን። በመሆኑም የስፑትኒክ በኢትዮጵያ ብስራት በወሳኝ ጊዜ መጣ እንደሆነ ይሰማኛል። በእርግጥ ኢትዮጵያ የ አህጉሪቱ የዲፕሎማሲ መቀመጫ በመሆኗ በደንብ ታቅዶበት ስልታዊ በሆነ መንገድ ነው ለማዕከልነት የተመረጠችው። በርካታ ሁነቶች የሚስተናገዱባት ሀገር መሆኗ ደግሞ ትብብራችንን ለማሳደግ ትልቅ አቅም ይፈጥርልናል። ባለንበት ዘመን ዓለም አቀፍ የፖለቲካ ስርዓት ውስጥ ተጽዕኖ ለመፍጠር መረጃን መታጠቅ የግድ ይላል። ሀገራት ግዙፍ የመገናኛ ብዙሀን ተቋማት የሚኖራቸውም ለዚሁ ነው። በመገናኛ ብዙሀኑ አማካኝነትም ብሔራዊ ጥቅማቸውን የሚያስጠብቁ ስራዎችን ይከውናሉ። አልፎም ለወዳጅ ሀገራት ብሔራዊ ጥቅም መከበርና እድገት አስተዋጽኦ ሲያደርጉም ይስተዋላሉ። የሁለቱም ሀገራት ከፍተኛ የመንግስት ባለስልጣናት በተገኙበት በይፋ ስራውን የጀመረው ዓለም አቀፉ የሩሲያው ስፑትኒክ የሬዲዮና ዜና አገልግሎትም ይህንኑ ስለማድረጉ የሚያነሱት ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ናቸው። ለረጅም ዓመታት የቆየውን የሁለቱን ሀገራት ግንኙነት መሰረት በማድረግ ዘመኑ የሚዋጀውን ተአማኒ መረጃ ማስታጠቅና ተሰሚነትን መጨመር ላይ እንደሚሰራም እምነታቸውን ገልጸዋል። እዚህ ሆኖ ቢሮ ከፍቶ ጋዜጠነኛ አደራጅቶ ስቱዲዮ ገንብቶ መስራትና ከውጭ ሆኖ ደግሞ ሶርስን እያጣቀሱ ብቻ መገም መዘገብ የተለያዩ ነገሮች ናቸው። ሂደቱም የተለየ ነው። ውጤቱም የተለየ ነው የሚሆነው እዚህ ያለውን እውነታ ወስዶ የኢትዮጵያን ፐርስፔክቲቭ የኢትዮጵያን እውነታ ለዓለም የመግለጽ ስራ ላይ ትልቅ አስተዋጽኦ ይኖረዋል የሚል እምነት አለኝ። ሶ ከፐርስፔክቲቭ አንጻር የኢትዮጵያ ፐርስፔክቲቭ ለውጩ ለዓለም አቀፉ ኮሚኒቲ እንዲደርስ ከፍተኛ ሚና ይኖረዋል። ይሄ ደግሞ የተለየ የሚያደርገው በአማርኛ በራሳችን ቋንቋ ደግሞ መስራታቸው በጣም በሚገርም ሁኔታ ሊደነቅ የሚገባ ነው። ቢኮዝ በራሳችን ቋንቋ የራሳችንን እውነታ ውስጥ ላለውን ማህበረሰብ ለመላ ኢትዮጵያውያን፣ እንዲሁም ደግሞ ለዓለም አቀፉ ማህበረሰብ ኢትዮጵያ ያላትን እውነታ ያላትን ጸጋ ያላትን ሀብት ኃይል የደረሰችበትን ልዕልና ለዓለም አቀፉ ማህበረሰብ በማድረስ ረገድ ከፍተኛ አስተዋጽኦ ይኖራል። ለነሱ አጠንክሬ መናገር የምፈልገው በአማርኛ ቋንቋ ነው ስራችንን የምንሰራው። በተጨማሪ በቀጣይ የአማርኛ ቋንቋ የሬዲዮ ስርጭት እንደሚኖርን ለመናገር እወዳለሁ። በአዲስ አበባ የምንከፍተው የኤዲቶሪያል ማዕከል በዓለም አቀፍ ደረጃም ካሉ ቢሮዎች 25ኛው ነው። አረብ ባልሆኑም የአፍሪካ ሀገራት ቢሮችንን ስንከፍት ግን ኢትዮጵያ የመጀመሪያው ሀገር ነች። ኢፒርዊ ቾርና አፍሪካ የፋና ሚዲያ ኮርፖሬሽን ዋና ስራ አስፈጻሚ አድማሱ ዳምጠውም ይህንኑ ሐሳብ ያጠናክራሉ። ሚዲያ በማፍረስም በመገንባትም ውስጥ ትልቅ ትርጉም አለው። ትክክለኛ መረጃ ለሕዝቡ ባደረሰ ቁጥር የታሪክ ትስስርነትን፣ ቀጣይነትንና የመቀራረብን ስሜት በመፍጠርና ነገን የተሻለ በማድረግ ውስጥ በጣም ትርጉም አለው። ትክክለኛ መረጃ ካላገኘ በርቀት በስማ ብሎ ከሰራ ደግሞ በዚያው ያክል የማፍረስ ተልዕኮ በጣም ትልቅ ነው። ስለዚህ ይሄ ሚዲያ በቅርበት ኢትዮጵያና ኢትዮጵያዎች መሀል ሆኖ በኢትዮጵያ ቋንቋ መስራቱ አንደኛ የእኛን ቋንቋ አለም አቀፍ ተደራሽነታችንን ከፍ ያደርግልናል፣ ሁለተኛ የሁለቱን አገር ህዝቦችና መንግስታት የቆየ ታሪክን የትላንትን ከዛሬ ጋር በማስተሳሰር ነገ ትውልድን በመገንባትና አገር ለመገንባት በምናደርገው ጥረት ውስጥ ትክክለኛ መረጃን በመስጠት የሕዝብ ለሕዝብ ትስስሩ እንዲጠናከር ያደርጋል ማለት ነው። ቅርበት በአካልም በመንፈስም ነው። ይሄን የቆየ ትስስርን አሁን እኛ ለውጥ ውስጥ ነው ያለ ነው፣ እድገት ውስጥ ነው ያለ ነው። እድገታችን፣ ፍልስፍናችን፣ ሀሳባችን እየሸጥን ያለ ነው። ከትላንቱ ምርጡን ወስደን ዛሬን ሰርተን ነገ ትውልድ ተሻጋሪ የሆነ አገር እንዲፈጠር የበለጸ አገር ሁሉም የሚያውቃት፣ የሚያከብራትና የሚፈራት ሀገር እንድትፈጠር ነው እየተሰራ ያለው እንደ ሀገር እና ይሄ ሚዲያ በዚህ ደረጃ መምጣቱ አንደኛ በሀገራቸው ያለውን አቅም እውቀት እዚህ ያካፍለናል። ሁለተኛ የኢትዮጵያን እውነታዎች ከታሪክ ትስስር ጋር ያመጣል። በሶስተኛ ደረጃ እንደ ሚዲያ የዲፕሎማሲውን ስራ በግንባር ቀደምትነት በመረጃ የበለጸገ ማህበረሰቡን በመፍጠር ውስጥ ትልቅ ትርጉም ሆኖ ይሰራል ብዬ አስባለሁ። ስፑትኒክ ኢትዮጵያን ጨምሮ በዓለም አቀፍ ደረጃ 25 ቅርንጫፎች ያሉት ዓለም አቀፍ የሬዲዮና ዜና አገልግሎት እንደመሆኑ መጠን የቴክኖሎጂ ሽግግር፣ የስራ እድል ፈጠራ፣ የልምድና የመረጃ ልውውጥ ትብብር ስፑትኒክ ይዞት የመጣው ሌላኛው መልካም እድል ስለመሆኑ ያነሳሉ። በተለይም የቴክኖሎጂ ሽግግር ላይ እነሱ በጣም አቅም ያላቸው ያንን እውቀት እንድናገኝ መረጃ እንድናገኝ ረዳ። በሌላ በኩል የነሱ ባለ ሀብቶች ኢትዮጵያ ያለውን መልካም እድሎች አውቀውና በዛ ላይ እንዲሳተፉ እድል በመፍጠር ውስጥ ትክክለኛ መረጃ ከራሳቸው ሰዎች አፍ መስማት ስለሆነ ይሄ በጣም ትልቅ አድቫንቴጅ አለው። በሌላ በኩል ደግሞ እንደ ሚዲያ ደግሞ የጋራ ስምምነት አብረው የመስራት ስምምነት አለ። አንደኛ የመረጃ መለዋወጥ እንችላለን። ሁለተኛ ደግሞ የእኛ ሙያተኞች በቅርበት በዓለም አቀፍ ተወዳዳሪ የሆነ ይዘትን፣ ዜናን እንዴት መስራት እንደሚቻል ተሞክሮ የሚያገኙበት ነውና በመረጃ ልውውጥም በሙያ ብስለትም ሙያተኞቻችን እድል እንዲያገኙ በማድረግም ውስጥ እንደ ሀገርም ደግሞ እውነታውን በዓለም አደባባይ ለማድረስ ተጨማሪ አቅም ስለሚሆን በጣም ትልቅ ትርጉም አለው። ከአጋር ሚዲያዎች ጋር ለመስራት የሚያስችሉ ስምምነቶችን አድርገን እናውቃለን። ለምሳሌ ከፋና ሚዲያ ኮርፖሬሽን ጋር በይዘት ልውውጥ፣ በአቅም ግንባታና በቴክኒክ ድጋፎች ላይ በትብብር ለመስራት የሚያስችል ስምምነት አለን። ይህም ሁሌም የሚታደስና ቀጣይነት እንዲኖረው ላረጋግጥ እወዳለሁ ምክንያቱም አብሮ ለመስራት የሚያስችሉ ብዙ አቅሞች እንዳሉ ተመልክተናል። ከዚህ ቀደም በዚህ ዘርፍ ላይ ተነሳሽነቶች አላስተዋልኩም። ይህ እርምጃ ግን በተለይ ትብብራችንን ተጨባጭ ለማድረግ ይረዳናል። ዛሬ በአማርኛ መጥተናል። በቀጣይ ደግሞ በሰዋሊኛና በሌሎች ቋንቋዎች የምንመጣ ይሆናል። ኢትዮጵያ ግን ዋና ማዕከላችን ሆና ትቀጥላለች። ስፑትኒክ ኢትዮጵያን ከአፍሪካ ብሎም ሩሲያን ከአፍሪካ የሚያገናኙ ስራዎችን አጠናክሮ መቀጠልንና ሁሉን አቀፍ ትብብሮችን ማጎልበት ላይ ሚናው የጎላ እንደሚሆን ይታሰባል ኢትዮጵያ አባል የሆነችባቸውና ና እንደ ብሪክስ ያሉ ስብስቦች ላይ የኢትዮጵያን አለፍ ሲልም የመላው አፍሪካን ድምጽ ማሰማት ላይ ስፑትኒክ የሚኖረው ድርሻ የላቀ እንደሚሆንም ይጠበቃል በብሪክስ ማዕቀፍ ውስጥ የኢትዮጵያን ካልቸር የኢትዮጵያን እውነታ ይዘ ወጥተ በብሪክስ ማዕቀፍ ውስጥ ያንን ሪፖርት ማድረግ ማለት ትርጉም ያለው ኢምፓክት ይፈጥራል ማለት ነው። በሳውስ ሳውስ ኮኦፕሬሽን ውስጥ የኢትዮጵያ እውነታ በኢትዮጵያ ቋንቋ አጥንተ አይተ በጋዜጠኝነት መርህ ማውጣት ማለት ትልቅ ኢምፓክት ይፈጥራል ብዬ ነው የማስበው። ስለዚህ ትርጉም አለው፣ ትልቅ ትርጉም አለው። ቢኮስ ዛሬ በአለም አቀፍ ደረጃ ያለንበት ዘመን የሚዲያ የኮሙኒኬሽን ዘመን ነው። በኮሙኒኬሽን ነው፣ በሚዲያ ነው ተጽዕኖ ማሳደር የምትችለው። የሰራኸውን ስራ ያደረግ ከሆነ አስተዋጽኦ ይፋ የምታወጣው በዛ ፕላትፎርም ነው። ስለዚህ ያ ደግሞ ውስጥ ካሉ ሚዲያዎች በተጨማሪ እንደዚህ አይነት አለም አቀፍ ሚዲያዎች ሲመጡ ኃይል ይጨምራል ማለት ነው። አንደኛ ሙያውን ይዞ ይመጣሉ። ሁለተኛ ዓለም አቀፍ ፐርስፔክቲቭን፣ ግሎባል ፐርስፔክቲቭን ይዞ ይመጣሉ። ሶ የኢትዮጵያ ሁኔታን የሚተነትኑት፣ የኢትዮጵያን ጸጋ የሚተነትኑት በአለም አቀፉ መነጽር ነው ማለት ነው። በአለም አቀፍ ፐርስፔክቲቭ ነው ማለት ነው። ከመገናኛ ብዙሃን ጋር በትብብር መስራት እንሻለን። ሁሉንም ሀገራት የሚጠቅሙ ጉዳዮች ላይ በትብብር መስራት ፍላጎታችን ነው። በተለይ ሩሲያና የአፍሪካ ሀገራት ግንኙነታቸውን ከየት ወዴት እንደደረሰ የሚገመግሙ ስራዎችም ይኖሩናል። ልክ እንደ ሩሲያ አፍሪካ ያሉ ጉባኤዎች ዋነኛ ማሳያዎቻችን ይሆናሉ። ምክንያቱም ለሁለቱም ወገኖች ግንኙነት እድገት ትልቅ ውጤት ያመጣበት እንደሆነ ይሰማኛል። ስያሜው ከሩሲያዋ ሳተላይት ስፑትኒክ የተወሰደው። ስፑትኒክ የሩሲያ መንግሥት የዜናና የሬዲዮ ስርጭት አገልግሎት የተቋቋመው እንደ ኤውሮፓውያን አቆጣጠር በህዳር 10 ቀን 2014 ነው። ሩሲያ ሰጎድኒያ በተባለው የሩሲያ ሚዲያ ግሩፕ አማካኝነት የተመሠረተው ስፑትኒክ ዋና መስሪያ ቤቱ ሞስኮ የሚገኝ ሲሆን እውቁ ጋዜጠኛ ዲሚትሪ ኬሴሌቭ በዋና ዳይሬክተርነት ይመሩታል። ስፑትኒክ በዓለም አቀፍ ደረጃ 25 የኤዲቶሪያል ቢሮዎች ያሉት ሲሆን ከ30 የሚልቁ ቋንቋዎችን በመጠቀም መረጃን ለዓለም አቀፉ ማህበረሰብ ተደራሽ እያደረገ ይገኛል።